አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እኔ ሂራ ነኝ። ዛሬም ደግሞ በሌላ ትረካ መጥቼ ላችኋለሁ ማለት ነው። ይህ ትረካ የሚያጠነጥነው በአንዲት ሀፊዝ ወጣት አሳዛኝ መጨረሻ ላይ ነው። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ለመሆን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ይህ ታሪክ የሚጀምረው ከአንዲት ወጣት የቁርአን ሐፊዛ ነው። ይህች ወጣት ቆንጆ ብቻ ሳትሆን እድሜ ዘመኗን በሙሉ አላህ ስብሃነወተዓላ ያዘዛትን የምትፈጽም የተከለከለችውን ደግሞ የምትከለከልና አላህን የምትፈራ የአላህ ባሪያ ናት። ቀኗ የሚያልፈው ቁርአን በማንበብና አላህን በማውሳት ነው። በርካታ ወጣቶች ይህችን ለፈጣሪዋ የምትገዛ ቆንጆ ሴት አንድ ቀን እንደሚያገቡ ተስፋ ያደርጋሉ። በመጨረሻም ግን ኒካኋ ከአንድ አላህን ከሚፈራ ቁርአን ከሚቀራ እና ኢማንኛ ከሆነ ሰው ጋር ተደረገ። ሙሽራውም አላህን እንዲህ ሲል አመሰገነ። አላህ ሆይ ያሳየህኝ እዝነት ምንኛ ትልቅ ነው ሲል አመሰገነ። በዙሪያም ያሉት ሰዎች የእውነት አንተ በጣም እድለኛ ነህ፣ የዚህች አይነት ፈጣሪዋን የምትፈራ ቆንጆና ሷልህ ሚስት በሁሉም ሰው እጣ ፈንታ ላይ አትኖርም አሉት። ሙሽራው ሁልጊዜ እንደዚህ ይላል፣ አላህ ሆይ እንደዚህች አይነት ሷልህ ሚስት ስለሰጠኸኝ እጅግ አመሰግንሃለሁ ይል ነበር። አንድ ቀን ይህች ቆንጆ ልጅ በከባድ ህመም ምክንያት ወደቀች። ቀስ በቀስም ሰውነቷ መዳከም ጀመረ። ያው ውበቷ መጥፋት ጀመረ። ባለቤቷም እያለቀሰ አላህ ሆይ ሚስቴን ጠብቅልኝ፣ እያለ ዘወትር ዱዓ ያደርግ ነበር። ነገር ግን ወደማይቀረው አለም ሄደች። ጀናዛዋም ለማጠብ የተሸፈነችበት ሲገለጥ ያ እንደ ጨረቃ የሚያበራ ውበቷ ረግፎ ሌላ ሰው ነበር የምትመስለው። መቃብሯ የተቆፈረበት ቦታ ላይ ልትቀበር ስትሄድ በብዙ ነፍሳቶች ተሞልቶ ነበር። ጊንጦች፣ እባቦች፣ እንዲሁም ደግሞ ሌሎች ነፍሳቶች ነበሩ። እዚህ ጋርማ ትቀበልም ብለው ሌላ ቦታ ሲቆፍሩ እንደዚህ ሆ አይነት ተመሳሳይ ነገር አጋጠማቸው። ሌላም ቦታ፣ ሌላም ቦታ እያሉ በጣም ብዙ ቦታ ለቁፋሮ ቢያዘጋጁም ነገር ግን የምትቀበርበት ቦታ አልነበረም። ስለዚህ አንዱ ሽማግሌ ተነሳና እንዲህ አለ። በቃ አንዱ ቦታ ላይ ቅበሯት፣ ከዚህ በኋላ መደናገጥና መፍራት የለብንም። ቅበሯትና እንሄድ አሉ። እነሱም በፍርሃትም ቢሆን እየተንቀጠቅ ቶሎ ቶሎ ብለው ቀበሯት። ከዛም ባልየው ቀረ፣ ሌሎቹ እየሄዱ ነበር። ቆይ ቁሙ፣ አንዴ አንዴ፣ እባካችሁ ቁሙ። የምነግራችሁ ነገር አለ። እኛም ከሷ ስህተት ተምረን እንድንጠነቀቅ ይገባል ሲል አስቆማቸው። እነሱም ምንድነው ቆይ ምን ብታጠፋ ነው ይሄን ያህል አላህ ስብሃነ ወተዓላ እንዲህ ሊቀጣት የፈለገው በማለት ባልየውን ጠየቁት እስቲ ለዚህ ቅጣት የዳረጋት አምስት ነገሮች አሉ እኛም ከዚህ ነገር መማር አለብን ብሎ የሰፈሩ ሰው በሙሉ ሚስቶቹን እንዲጠራ መልእክት አስተላለፈ ከዚያም ሁሉም ሰው ተሰበሰበ አሁንም በስትክክል እያዳመጡት እንደሆነ ሲያረጋግጥ ንግግሩን ጀመረ የሚስቴ አንደኛው ጥፋት ዘወትር ስለ ድህነታችን እየተናገረች ተጎዳኝ ነበረ የፈለገ ነገር ቢሆን ስላለን ነገር አመስግና አታውቅም። ሁለተኛ ስራ መስራት እንደማልችል ትነግረኛለች። ምን ሰራህና እያለች ውስጤን ታደመዋለች። እንዲሁም ደግሞ እኔም ብሆን ምንም ሰርቼ እንደማላውቅ እስከሚሰማኝ ድረስ እንደዚህ እያለች ትጎዳኝ ነበረ። ሶስተኛ ደግሞ እናትና አባቴን ሁልጊዜ ትሰድባቸው ነበረ። እኔም ስለ ወላጆቼ እንደዚህ ያለ መጥፎ ነገር ስሰማ በጣም ያመኝ ነበር። አራተኛ ምስጋና ቢስ ናት። እኔ የቻልኩትን ሁሉ እየሞከርኩ ነበር። ነገር ግን እሷ አንድም ቀን አመስግናኝ አታውቅም። ምን ሰራህና፣ ምን አደረክልኝና የለች። በምትኩ ትዘልፈኛለች። አምስተኛውና ከባሉ ጠፏታ ደግሞ በውበቷ ትኩራራለች። አስታውሱ፣ ኩራት የአላህ ስብሃነው ተዓላ ብቻ ነው። በዚህ ምክንያት ነው አላህ ስብሃነው ተዓላ ሊቀጣት የፈለገው። ስለዚህ እኔ ማአፉ ብያት አለው። እናንተም በዱዓችሁ አስቧት ሲል ተናገረ። እንግዲህ ወዳጆቼ ከዚህ ታሪክ የተማራችሁትን በኮሜንት ላይ አስቀምጡልኝ። እኔ ከዚህ ታሪክ የተማርኩት አንድም ሰው ሁልጊዜ አላህን ማመስገን እንዳለብን፣ በውበታችንም ሆነ ባለን ነገር መኩራራት እንደሌለብን፣ እንዲሁም ደግሞ ሰዎችን ማክበር እንዳለብን ስራ መስራት እንደማልችል ትነግረኛለች ያለውን ደግሞ ሰው ምንም ቢሆን ድክመቱን ቀስ ብለን በአግባብ እንጂ ልንነግረው የሚገባው የሚጎዳው መልኩ ድክመቱን አለመናገር በቀጣይ ፕሮግራማችን እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱህ።